ሁለቱ ሀገሮች የደረሱበት ይህ ስምምነት ለሚቀጥሉት ሦስት ወራት አሜሪካ 145 በመቶ የነበረውን የቻይና ታሪፍ ወደ 30 በመቶ ስታወርድ ቻይና ደግሞ 125 የነበረውን የአሜሪካ ታሪፍ ወደ 10 በመቶ ብቻ አቆልቁለዋለች። ሁለቱ ኢኮኖሚያዊ ልዕላ እያላን የዓለምን ኢኮኖሚያዊ ጤንነትና ደህንነት ብቻ ሳይሆን አጠቃላይ መረጋጋትን ሁሉ ያዳመነ በር የመከረቸም ጠበኛ አቋማቸውን ቀብረው ራሳቸውንና ቀሪውን ዓለም ኢኮኖሚያዊና ፖለቲካዊ ጤና እፎ እያደረገ በር ከፍተዋል። እዚህ ውጤት ላይ ለመድረስ የሁለቱ አገራት ተደራዳሪ ባለሥልጣኖች በስዊዘርላንዷ ጄኔቫ ከተማ ቅዳሜና እሁድን ፋታ ያልሰጠ ማራቶን ድርድር ተቀምጠዋል። ጀኔቭ ላይ ያወዱት አስደናቂና ስር ነቀል የታሪፍ ቅነሳ ከነገ በስቲያ ሜ 14 ወይም ግንቦት 6 ቀን ጀምሮ ተግባራዊ መሆን ይጀምራል። ዋሽንግተንና ቤጂንግ መተቃቀፋቸውን ተከትሎም ዓለም አቀፍ መዋለ ንዋይ አፍሳሾች ደስታቸውን መደበቅ አልቻሉም። በሁለቱ ግዙፋን ግዙፍ የታሪፍ ፍልሚያ ትሪሊዮኖች የከሰሩና ጭጋግ የዋጣቸው የገንዘብ ገበያዎች የተቋረጡና የተዘጉ የአቅርቦት ሰንሰለቶችና በዚህም የተነሳ በዓለም ላይ ያንጃበበው የኢኮኖሚ ድቀት ስጋት እንደ ጤዛ ተንኗል። የቦንድ ገበያዎች በመላው ዓለም ከፍ ብለዋል። ቻይና ይህ የተወሰደው የታሪፍ ቅነሳ ለመላው ዓለም የጋራ ጥቅም የመስራች ነው ብላለች። የንግድ ሚኒስቴሯ ባወጣው መግለጫ አሜሪካ በንግድ ላይ ከቻይና ጋር መስራቷን እንደሚቀጥል ተስፋውን ገልጸዋል። ሁለቱ ሃያላን የደረሱበትን ይህን ስኬት እየቀጠሉ ለመሄድም የሚያስችላቸውን ሜካኒዝም ወይም ዘዴ ነድፈዋል። ያውም በሁለቱ መካከል ባለው ኢኮኖሚያዊና የንግድ ግንኙነቶች ላይ በቀጣይነት የሚወያዩ ቡድን መስርተዋል። ቡድኑ በአሜሪካ በኩል በገንዘብ ሚኒስትሩ ስኮት ቢሴንት ይመራል። በቻይና በኩል ደግሞ ምክትል ጠቅላይ ሚኒስትር ሂ ሊፋንግ ይመሩታል። ቀጣይ ውይይታቸው በአሜሪካ ወይም በቻይና ውስጥ አለዚያም ሁለቱ የተስማሙበት ሦስተኛ አገር ውስጥ ይሆናል። የምሥራቹን ከጄኔቭ ለዓለም ያበሰሩት የአሜሪካው የገንዘብ ሚኒስትር ስኮት ቢሴንት ነበሩ። ከዓለም አቀፋዊ የገንዘብ ገበያዎች መነሳት ጋር አብረው ከፍ ካሉት መካከል የዓለም የነዳጅ ዋጋም ይገኝበታል።